ጋይስ እቺ ልጅ አስታወሳቸዋት፣ ጅማ እያለው እዚህ ሶሻል ሚዲያ ላይ የሆነ ቤተ ክርስቲያን ሄዳ ብላሷ በጣም ውጭ ላይ ወጦ ቆስሎ ፈሳሽ ይዞ የምትተነፈሰው በአንገቷ ነበር። መብላት አትችልም፣ ማውራት ትችልም። አስታወሳቸዋት አይደለ? ጅማ ሼር አርጋችሁልኝ፣ ወደ ጅማ አስመጥቼ ሳጄ የሰራውላት እስኪ ዛሬ ምን ትመስላለች የሚለውን አሳያችኋለሁ። ሁላችሁም ሼር ኮፕሊንክ አድርጋችሁ ማየት ለሚፈልጉና አሁን የት ላት ያለች በምን ሁኔታ ላት የሚለውን ነገር አሳያችኋለሁ ማለት ነው። ደስ አላላችሁ? እኔ በጣም ነው ደስ ያለኝ። እግዚአብሔር የተመሰገን። በእውነት ዋው ነው ያልኩት። በጣም ነው ደስ ያለኝ። አሁን ትበላለች፣ ትጠጣለች፣ ታወራለች፣ ተነፍሳለች፣ በራሷ ትጫወታለች። በጣም የሚገርም ነው። ይገርም ነው። አመሰግናለሁ። ዶክተር አብይ ነኝ ከኢልቃንገት በላይ ቀዶ ሕክምና ማዕከል ደህና ደሩ። ሀይ ሀይ፣ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ብዙዎቻችሁ ሜንሽን አድርጋችሁኛል፣ ታግም አርጋችሁኛል፣ በውስጥም ልካችሁ ይለኛል። አይቼዋለሁ። በውስጥ ደግሞ ቤተሰቦቹን አውርቻቸዋለሁ። የእናታችን ችግር ትንሽ አንከር ያለ ችግር ይመስላል። ከዚህ በፊትም የተለያዩ ሰርጀሪዎችን የተለያዩ ቦታዎች ላይ አድርጋለች። ከበድ ከበድ ያሉ ማለት ነው። እስኪ ለማንኛውም ወደ ኢሊት አንገት በላይ ቅዶ ህክምና ማዕከል ተቋም እንድትመጣና እንድንወያይበት ያሉ አማራጮች ካሉም እነዚህ አማራጮች ምንድን ናቸው የሚለውን እንድንነጋገርበት በውስጥን እኔ መልእክት አስቀምጬ የላቸዋለው በአንዱ የቲክቶክ ቪዲዮ ኢንቦክስ ላይ ማለት ነው እንግዲህ እናታችን ከመጡ ወደ ኢሊት አውርተን ያለውን ነገር ደግሞ ምን አልባት ስለ ህክምናው ከእነሱ ጋር ከተወያየን በኋላ መጨረሻውን አብዴት አድርጋቸኋለ ወይም አሳውቃቸዋለ ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ህክምና ማዕከል መልካም ምሽት። እስኪ ይህን ቪዲዮ እዚህ ጋር ተመልከቱትና ቀጥሎ ደግሞ ያለውን ቪዲዮ ልጋብዛችሁ በእርግጠኝነት ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ጀምሩት። ያው የሰው ደስታ የማያስደስተው የለም፣ በጤና መፈተን ከባድ ነገር ስለሆነ ማለት ነው። እስኪ ወደ ቪዲዮ እንመለስ እና ጨረሻ ላይ ደግሞ ኮመንታችሁን ታሳውቁኛላችሁ ማለት ነው፣ የተሰማችሁን ነገር። አመሰግናለሁ። ዶክተር አብይ ኔን ከኢሊት የአንገት በላይ ቀዶ ህክምና ማዕከል። ምኖሮ በአር ላሉ እና ትናንት በለቀኩት ቢሮ ሁላችሁም እንተባበረው ለዶክተር አብይ እናድርስለት። እኔ አባት ደህና ነኝ፣ አሁን ተሽሎኛል። እንኳን ደስ ያለህ ልል የመጣሁት እንኳን ደስ ያለ አድርሱልኝ። እናንተ ብሻራ አርጋችሁ እግዚአብሔር በጣም በጣም እንደሳቅ ብይ ስታይኝ ደስ አላላችሁ። ደዚያም እኮ ተሻለኝ እኮ እግዚአብሔር ይመስገን። የድንግል ማርያም ልጅ አንድም ከናስ ቢበማላቆ ነገር ተሳካለ። ዶክተርዬ፣ እንኳን ደስ ያለህ። ይሄ ሽልማት ያንሳል። ፈጣሪ በሰማይ ይክፈልህ። ይሄ ለአንተ በጣም ትንሽ ነገር ነው። እግዚአብሔር የኔ አባት የኔ የድሃ አባት የድሃ ንባ አባሽ ፈጣሪ ያክብርህ። እንኳን ደስ ያለህ። በጣም ደስ ብሎኛል። ደስ ይበልህ። ይህ ያንሳል። አንተሽ ዶክተር አድርሱልኝ፣ አደራ ሀይ፣ ሀይ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ሁላችሁም ሼር ኮፒ፣ እንግዲህ ፖስት አድርጉልኝ። አንድ የሚገርም ዜና ነግራችኋለሁ። ያው ከሽልማት መንፈስ ውስጥ አልወጣሁም ለመናገር አሁን። ነገር ግን ከዛ ሁሉ በላይ በጣም ያስደሰተኝን አንድ መረጃ አሁን አንብቤ ያለሁት፣ እሱም በደቡብ ክልል ውስጥ እንግዲህ በ15 ዓመት ህፃን ልጅ በማርበርግ ቫይረስ ተይዛ ክትትል ሲደረግላት በምርመራው ተረጋግጦ ማለት ነው። ከሕክምናና ክትትል እየተደረግላት እንደነበረ እና ከዛም ሙሉ ለሙሉ አገግማ ዛሬ ይወጣለች ማለት ነው። እሱንም ደግሞ በጤና ሚኒስትር ኦፊሻል የሆነ ገጽ ላይ አይቻለሁ። በጣም ነው ደስ ያለኝ። ኢቭን ደግሞ ከዚህ በኋላ ራሱ እያገግመ የሚወጡ እንዳሉ የተወሰነ የተጠቆመ መረጃ አለ። ለዚህም ደግሞ የደቡብ ጤና ቢሮ ይህንን መረጃ አጋርቷል። እኔ በጣም ነው ደስ ያለኝ። እግዚአብሔር ኢትዮጵያን ሀገራችንን እውነት ከክፉ ነገር ሁሉ ይጠብቅልን። ይህንን ስራ ለሰራችሁ በዛ ቦታ ላይ ሆናችሁ ይህንን ስራ በፈርስት ላይን ሆናችሁ እየተጋፈጣችሁ እና እያከማችሁ ታካሚዎቻችንን ሳትሰቀቁ እያዳናችሁ ላላችሁ የጤና ባለሙያዎችም ደግሞ ክብር ይገባችኋል፣ ጀግኖች በርቱ ማለት እፈልጋለሁ። ሁሉም ፋሲሊቲ በማሟላት ስትራክቸር በመፍጠር ተቋም በማቋቋም ደግሞ ይህን ነገር በተሳለጠ ሁኔታ እንዲህ ሳለጠ ላይ ማድረግ የጣራችሁ የህብረተሰብ ጤና ኢንስቲትዩት ወይም ደግሞ ጤና ሚኒስትር ለእናንተም ትልቅ ምስጋና ማቅረብ እፈልጋለሁ። እንግዲህ ቅድመ ምልክቶች በሚታዩበት ጊዜ ቶሎ ወደ ሕክምና ማዕከላት መሄድ የመዳን ድልን ሰፊ እንደሚያደርግ መናገር እፈልጋለሁ። በዚሁ ስለ ሁሉም ነገር እግዚአብሔር ይመስገን። በጣም አመሰግናለሁ። ዶክተር አብይነን ከኢልቲ የአንገት በላይ ቀዶ ሕክምና ማዕከል ደናደሩ ከቶንስል ሰርጀሪ በኋላ ልክ እንደዚህ ነጭ ሆኖ ታያላችሁ ብዙዎቻችሁ። እና ዶክተር ምንድን ነው ይህ ነገር ነጭ ነጭ ነገር የወጣው ትላላችሁ። እንዴት ናችሁ? ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ህክምና ማካከል። ይህ አሁን የምታዩት ነገር በጣም ኖርማል እና ከቶንስል ሰርጀሪ በኋላ የሚፈጠረው ግራኑሌሽን ቲሹ ተብሎ ይጠራል። ምንም አይነት ነገር አፍ ውስጥ፣ ጉሮሮ ውስጥ፣ በትንሿ ቱቦ ውስጥ ምንም አይነት ይሄ ውስጠኛው ክፍል ሰውነታችን ላይ ሰርጀሪ በሚሰራበት ጊዜ የሚፈጠር ቲሹ ነው፣ ግራኑሌሽን ቲሹ ተብሎ ይጠራል። ነጭ ከሆነ ንጹህና ፐርፌክት ነው። መጨረሻ ላይ ነጩ ነገር በራሱ ፌድ አድርጎ ወይም ወርዶ ወይም ሆን ተነስቶ ወደ ነበረበት የሰውነት አይነት ክፍል ወይም ቀለም ይመለሳል ማለት ነው። ሶ ነጭ ሆኖ ስታዩት አትደናግጡ፣ ኖርማል መሆኑን የሚያሳያችሁ፣ ኢንፌክሽንም አይደለም ብዙ ጊዜ ያው ሁለቱን ሲል ኢንፌክሽን ሲኖረውም ነጭ ነጭ መግል ይዘዋል ብለን ስለሆነ የምንነገራችሁ ከዚህ ጋር በማያያዝ ከሰርጀሪው በኋላ ኢንፌክሽን ፈጥሮ ነው ብላችሁ ስትጨናንቁ ያለው የአብሶሉት ሊ ስህተት ነው። ነጭ ከሆነ ኢትዝ ግራኑሌሽን ቲሹ ነው። ኖርማል ነው። ቆንጆ ነው። በትክክል ቁስሉ እየዳነ ነው ማለት ነው። ነገር ግን ምግብ በደንብ በመመገብ በመብላት ማስታገሻን እየወሰዱ ማለት ነው ቶሎ ቁስሉ እንዲጠፋና ነጩ ነገር ቶሎ እንዲጠፋ ማድረግ ይቻላል። ስለ አመጋገብ በሚቀጥሉ ምናልባት እሰራላችኋለሁ። በእርግጥ እኔ የሰራሁላችሁት አካባቢዎች ከሰርጀሪ በኋላ የተለመደው ሚቲንግ ወይም ደሞ ስብሰባ ስላለን እዛ ላይ በብዛት እና በስፋት እየተነጋገርንበት ነው። እዚሁ ደግሞ ላላችሁት ደግሞ በሚቀጥለው ቪዲዮ የሚሰራላችሁናል፣ ከቶንስል ሰርጀሪ በኋላ ስላለው የአመጋገብ ይዘት ማለት ነው። ስለዚህ አትጨናንቁ፣ አታስቡ ለማለት ነው። በጣም አመሰግናለሁ። ዶክተር አብይ ነኝ ከአንገት በላይ ቀዶ ህክምና ማዕከል ጥናደሩ አይ እንዴት ናችሁ? ዶክተር አብይ እኔ። ከጅማ የሚታየን እንግዲህ ታስተዋሳታላችሁ ብዬ አስባለሁ። ያው መጀመሪያ ስትመጣ ወደ እኔ አንገቷ ላይ ትቦ ነበር፣ በዛ ነበር የምተናፈሰው። እንግዲህ ሰርጀሪውን ከሰራውላት በኋላ ትቦውን አውጣዋለሁ ብያችሁ ነበረ። ያው እንግዲህ መሀል ላይ ደግሞ የግድ ከሳማንዲ ቡላርና ሳብሊንጓል ብለን የምንጠራው ፍሎር ኦፍ ማውዝ የምንለው አካባቢ የተወሰነ ማካቢ ተሰነ ችግር ስለነበር ድጋሚ ሰርጀሪ ሰርቼላት ነበረ። ከዛ በኋላ መተንፈሻ ትቦ ወጥቷል። አሁን በጣም በጥሩ ሁኔታ ላይ ትገኛለች። እንደምታዩት የው እንግዲህ ዘርጀሪ ስለሰራሁት ነው መሰለኝ ታለቅስብኛለች። ጠጋ ጠጋስላት። ነገር ግን በጣም ጥሩ ሁኔታ ላይ ነው ያለችው፣ እግዚአብሔር ይመስገን። እንግዲህ ሰሞኑን ወደ ቤቷ የምትሄድ ይሆናል። እንግዲህ ዛሬ የመጣሁት መተንፈሻ ቱቦውን እንደተዘጋና ሙሉ በሙሉ በራሷን የምትነፍሰው የምትተኛው፣ የምትበላው፣ የምትጠጣው፣ ምንም አይነት መተንፈሻ ቱቦ አንገቷ ላይ የለም በራሷ ነው ወይም ደግሞ ራሷን ችላ ነው የምትተነፍሰው ለማለት ነው። በጣም አመሰግናለሁ ዶክተር አብይ። እኔ ከጅማ መልካም ምሽት። እንግዲህ ዛሬ ልሸኛችሁ ነው። ከፈጣሪ ጋር የሚታየም እንደምታያት በጣም ቆንጆ የምታምር ልጁ ናለች። በእርግጥ ያው የሚቀጥል ሕክምና ይኖራታል። ከምላሷን በተጨማሪ ዚህ ከአገጯ ስር ላይ የተወሰነ ነገሮች አሉና እነሱ የግድ መታከም አለባቸው። እሱን አዲስ አበባ ያው በክትትል ትቀጥላለች ማለት ነው ማማ

ነው እኔ አመሰግናለሁ። እንግዲህ መልካም መንገድ ይሁንላችሁ። ማማዬ ሰላም በይኝ።